ሊያደርግ መፍቻ አለው። ሱፉን እንድታጠምጁ ማን ላከሽ? ምን አይነት ጥያቄ ነው የምትጠይቀኝ? ቆይ ጥያቄ ከሆነ ግልጽ ከሆነ ወደሽው አለው ይምር አፍቅረሽው አለው እየምር መልስ የለሽም። ለምን መጣሽ? ተመሳሳይ ጥያቄ። አንተ ለምን እንደሱ አሰብክ? ቆይ ያየሁት ነገር ስላለ ያወኩት ነገር ስላለ የደረስኩበት ነገር ስላለ ይቺ ለቪው ብለሽ ከማንም ሽማግሌ ጋር ለጥፈሽ አታምጫት። እሷ ፈላጊዋ ብዙ ነው፣ ሸበላ ሸበላ በውስጥ እየጠየቋት ስላልፈለገች ነው። የወዲህ የወንድ ሸቤት ሰቤት አማርኛ ፊደል እጥረት የለባትም እሱ ለዩቲዩብ ለመፈመስ ነው። እረ እንዴ! ወዲያ ሰላም ልበላችሁ መጀመሪያ። መልካም እና ሰላም የምትወዱትን ሰላም ሰላም፣ እንዴት ናቸው ውድ እና የተከበራችሁ በመላው ዓለም የምትገኙ ኢትዮጵያውያን እንዲሁም ኤርትራውያን የቻኔ ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? አማን ናችሁ ወይ? ሰላም ናችሁ ወይ? አለን አለን አለን። ክብሩ ይስፋ። ፈጣሪ እኔ ጋር ሁሉ ሰላም ነው። እናንተ ጋር ሁሉ ሰላም ነው ወይስ? እስኪ ቪዲዮን ስትጀምሩ ላይክ፣ ሼር፣ ሰብስክራይብ በማድረግ ሰብስክራይብ ታደርጉ ደግሞ ታም በመጫን ቤተሰብ ሆኑ ማለት ነው። ኮፒ ሊንክ አርጉ ደግሞ ይወላችሁ ተቀስፈዋል አካውንቴ ማለት ነው። እንግዲህ ዛሬ ተስፋለን ጋይስ፣ ተስፋለን። ቡሪካ ቡሪካ ቡሪካ ወንድየው ከች ከች ከች ብሏል። ሀሳቡን ቀይሮ ፍቅር ፍቅር መጫዋት ይቅርብኝ፣ ከዚህ ፋሚሊ ጋር በሰላም በፍቅር በጤና በወንድምነት ብኖር ይሻለኛል ብሎ የስራ ዘመቻውን ጀምሮ መጥቷል። እንደምታዩት እንግዲህ ዛሬ ከፈቲ ጋራ ክርክር ላይ ነበረ። ጥሩ እና ደስ የሚል ተስፋ አለው ጋይስ፣ የምሬ ነው ምናግራችሁ። በጣም ተስፋ አለን። ተስፋ እንዳትቆርጡ ለምን ብትሉ አሁን ያጠናል ፈቲ በቃ የላካት ሰው ግልጽ ይወጣና፣ ከዛም በኋላ እኔ ግን ልቤ ሰጋ። የሆነ ሰው ጠረጠረ ማለት ነው ጋይስ፣ ጠረጠረ። ሌላ ስምንተኛ ዓለም ጦርነት ሊመጣ መሰለኝ። እዚህ ተፈረን፣ እንዲያው ከጦርነት ያወጣችሁ በእናታችሁ። ኔፋ አንድ ሻይ ንፍቅ ብላይ አለች ብዬ ሳስብ በዛሬ ሁለት ሳመጣ ቀረች። ለማንኛውም ቡሪካ ግን እንኳን ደህና መጣ ጣፍተ ስለነበረ ጠፋ ብለ ራስክን አዳምጠ መመለስ ደስ ብሎኛል። በጎች ግን ተከትለህ ብዙ አለ ማለት ብዙ አለመሆን ጥሩ ነው፣ ሰብሰብ ማለት ያስፈልጋል። እና ኮሜንቱን ስለ ኮሜንቱ ደግሞ ትንሽ ልበላችሁ። እንግዲህ እኔ ቀን በሰራሁ ቪዲዮ ፈታ እንድን ለራሳችንን እንድናዝናና ነው። ግን አንዳንዶች ተደስታችሁ እናንተ ተከፍታችሁ፣ ሰው ማስከፋት የምትፈልጉ መሳቅ ማያስደስታችሁ፣ እንደዚህ ከፊት እንዳያችሁት ኮሜንት ትጽፋላችሁ። እኔ ሲጀመር ፍቅርዬን ከአንቺ በላይ እንደምወዳት ከአንቺ በላይ እንደማከብራት ለክብሯ እንደምጨነቅላት ብታውቂ ምልቲ ነው። እና ደግሞ አማክራሻል በውስጥ ስንት ወንዶች እንደሚጠይቋት ልክ ቀብረር ብላችሁ እኮ በቃ ሁሉን ነገር እንደምታውቁ ነው የምታወሩት ማለት ነው። እና ማንኛውም ሴት ሴት የሚሆኑ ወንድ ፈጣሪ በሰጠው ጸጋ፣ ቆንጆ ነው። እኔ በተፈጥሮ የሚያላግጥ የሚያሾፍ አይመቸኝም። በነገራችን ላይ ማለት ነው ተፈጥሮ ፈጣሪ የሰጠው ነው። ሁሉም ሰው የሚኖረው ፈጣሪ በሰጠው ነው። ልጅ አለው ገለመሌ ገለመሌ ላልሹ፣ ደግሞ አንቺ እሱን ስትሪም የምታውቂው ታሪክ የለም። እኔም አንቺም ዩቱብ ላይ ነው የምናውቀው። ሲቀጥል ደግሞ እኔ ለስራ እንደመጣ አውቃለሁኝ፣ ገባሽ አውቃለሁኝ። ልንጫዋት ልንዝናናበት ብዬ አመጣሁት እንጂ እንደሌሎች ከፍቅርዬን ከሌላ ሰው ጋር አቀናብሬ አላመጣሁም። ባሽ አንዳንዴ እስኪ አይምሯችሁን እንዲስቅ ፍቀዱለት። ሁሌ የሆነ አተላተላ የሆነ ሀሳብ ይዞ እንዲመራ ታድርጉት። እውነት ነው የምነግራችሁ። እንዲ እንሳቅበት፣ እንዝናናበት፣ እንዲፈታ እንበልበት። ምንድን ነው ሁሌ ሐዘን፣ ጭንቀት፣ ካዜ ማምጣት? እ በየት ሄደን እንተንፍስ? በየት ሄደን እንፈንዳ? ቆይሽ እኔ በቪዲዮ የሚወጣላችሁ እንድትስቁ ብዬ ነበረ። ግን ጭራሽ በቃ ሌላ ጦርነት አስነሳሽ ማለት ነው። አንቺ ደግሞ ፊደሎችን አራርቀሽ በደንብ እንዲነበብልኝ አድርገሽ ሳፊ ለሁለተኛሽ ምንድን ነው እና እኔ ፍቅርዬን ከማንም ጋር አላለጣጠፍኳትም። ልጁ ቪዲዮ ሰራ፣ ቪዲዮውን አመጣው ድምፅ ሆንኩት። ፍቅርዬ ተረጁ ማለት ይ ተረጁ ስለሽ ቢያንስ አዳምጪው፣ ኢትዮጵያ ሲመጣ በሰላም አግኝተሽ አናግሪው ነው ያልኩት። ደግሞ አንዷ እኔ ቆንጆ ሩታ ሩታና ያፈቀረው ላልሽኝ ደግሞ ተባረኪ እንዳንቺ። አዎ እንደዚህ ይኸውልሽ የጠፋብኝን የሚያስታውስ እኔ መቼም አርጅቻለሁ። እንግዲህ እድሜ እየተላለፈ ሲሄድ ማወራውን፣ ምሰራውን፣ ማረገውን ነገር አላቅም። ገባሽ እና አንቺ በማስታወስሽ በጣም ደስ ብሎኛል ልጄ እኔ ልጅ ለመቼ ነው እንደዚህ እናት ስታበላሽ የሚያስተካክል ነው? እና ማን ነው ሰው አፍቅሯል ብዬ መረጃ ተሰጥቶኛል። በዚህ አጋጣሚ ከዚህ በፊት እንትናን አፍቅሮ ነበረ ምናምን የሚል ተነገረኝ። ከዛ ረሳሁትኝ። አሁን ደግሞ አንቺ ልጅ ስሆች አስታወሽኝ፣ አመሰግናለሁ። እንግዲህ ታዲያ እንዴት ነው ሁለት ጣውንታሞች ታሞች ያዋጣሃል? አንተ ልጅ ምን ሆነ ነው ከአንድ ቤት ወጣ፣ በል እንጂ ወጣ፣ ዞር ዞር ብለህ ፈልግ ለስራ ነው ላልሹ ማ ደግሞ አንቺኙ አዎ ዲስራ የስራ ነታ። ደለ ለመንግስት ሰማያት አረብ መቼ ዩቲዩብ ከፍተን መንግስት ሰማያት ልንገባበት አይደለ? ያው ብር ልናገኝበት ነው ወደፊት ተስፋ ካለን ማለት ነው። እና ደግሞ እኔ ልጁ ምንም አያንሰውም፣ ሰው ለማጥላላት አትሩጡ። ምንም አያንሰውም። ለራሱ ቆንጆ ነው፣ ሸበላ ነው። በዛ ላይ አስቂኝ ነው። ፊቱ ራሱ ነው ሳይውት ቢየንም ስቀው በቃ ይሆነች በቃ ሙልል ያለች ነገር ፊቱ ማለት ነው። እና የስራ ሰው ነው፣ ተሰዶ ነው የሚሰራው። ጠንካራ ነው ግን ለሌላ ሰው እንድረዋለን። እኔ ያው አሁን እኔ ብላችሁ ለእኔ ዳሩልኝ ብላችሁ ሌላ ነገር ስለምትሉኝ በቃ ለሌላ ሰው ፈልገን እንድረዋለ እኛ ስራችን መዳር መኳል ስለሆነ እንድረዋለን። ደግሞ ኢትዮጵያ ልመጣ ነው ስላለ እኔ በቃ ፍቅርዬ እየ ተቀብለ አንድ እህት እንድታስተናግደው ስለፈለግኩ ነው። እና ባታለቀ ድቅ ጥሩ ነው ባለ ኮሜንታተሯ አተራው ማለት ነው። በተረፈ ስለ ልጆቻችን ቪዲዮ እንግዲህ የዛሬው ፉፉዬ ኔግራ ልጋባል ይኔ ጠንበለል ማለት ነው። አይዞህ፣ ተረጋጋ በቃ እራስህንም ካመመ ትንሽ ረፍት አርግበትና ነገ ትልቅዬ ተስፋ የሆነ ነገር ይመጣል። በፍቅር እየቤት ይመጣል ተስፋ እናደርጋለን። ደሱ ነው የሚያዋጣው። ይህ ሁሉም ሰው ማስደሰት እንደማችሉ ተናግሬ አለሁኝ እኔ ጋይስ። የሰው ልጅ አልጋ ስትሉት መሬት መሬት ስትሉት አልጋ ነው። በቃ ህሊናችሁን ብቻ ነው ተከትላችሁ ሚሄድ ያለባችሁ እንጂ ሚዲያ ላይ ያለ ኦዲየንሳችሁን ለማስደሰት ሁሉንም ማስደሰት ከፈለጋችሁ ጨልላችሁ ነው የምትሄዱት። ስለዚህ መራመድ ያለባችሁን ነገር ተራመዱ፣ ከልክ አትለፉ፣ ለማለት ወዳለ። ለማንኛውም ላይክ፣ ሼር፣ ሰብስክራይብ አድርጎ ወዳችኋለሁ። መልካም ጊዜ ይኖላችሁ። ባይ ባይ፣ ቻው ቻው።